ኢትዮጵያውያን የእምነት የብሔርና የባህል ብዝሃነት መኖርን ተከትሎ ልዩነቶች ቢኖሩም ማህበራዊ መስተጋብራቸው ግን እጅጉን የጠነከረ ስለመሆኑ ይነገራል። ከኢቲቪ ዳጉ ዝግጅት ጋር ቆይታ ያደረጉት የእስልምናና የኦርቶዶክስ ተዋሕዶ የእምነት አባቶች በኢትዮጵያ የመረዳዳትና የመደጋገፍ ባህል ዘመናትን ያስቆጠረ እሴት መሆኑን ገልጸዋል። እሴቱንም ለማጎልበት የጾም ወቅቶች አይነተኛ ሚና አላቸው ብለዋል። መጾም ያው ራብ አለው፣ ድካም አለው የደክሙ ሰዎችን የዛሉ ሰውነቶችን ስታይ የተራቡ የተቸገሩ እዛም እዚህም ያሉ ነገሮችን የማየት እድል ብቻ ሳይሆን በተግባር የምትኖረው ስለሆነ ይሄንን የምትኖረውን ሁኔታ ሌሎችም ጋር እንዳለ ተረድተህ ለሌሎችም አለይታ መሆን እንድትችል የሚያደርግብህ አጋጣሚ ይሄ ወረመ ነው። መሰደቅ መቻል አለብህ። ለማንም ስለ ክፉ ፈንታ ክፉ አትመልሱ። በሰው ሁሉ ፊት መልካም የሆነውን አስቡ። በነጭ ፊት፣ በጥቁር ፊት፣ በሙስሊም ፊት፣ በካቶሊክ ፊት፣ በወንጌላውያን አብያተ ክርስቲያናት ኅብረት፣ በአድቬንቲስት፣ በመካነ ኢየሱስ፣ በጆባ፣ በኦልጀሰስ፣ በዋቄፈታ እምነት የሌለው ሰው ራሱ ጥሩ ነገር ይፈልጋል። ስለዚህ በሰው ሁሉ ፊት መልካም የሆነውን አስቡ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። በሕዝቦች መካከል የመከባበርና የመደጋገፍ እሴቶችን እንደዚሁም አንድነትን የሚሸረሸሩ ተግባራትን ምዕመናኑና የሃይማኖት ተቋማት በአንድ ሆነው ሊከላከሏቸው እንደሚገባ የሃይማኖት አባቶች ተናግረዋል። የነበረንም መስገጥ መስተጋብርና እንዳንድ ሀገር ላይ እንዳንድ ኢትዮጵያዊ የምንኖረውንም አኗኗርም ይሁን ተልካሻ ነገሮች ተልካሻ ሰዎች ባነሱት ኃላፊነት የጎደለው ስራዎች ሲሰሩ በዛ ልክ ደግሞ እኛም እንሄድ ካልን ነገሮቹ የበለጠ እየደፈረሱ ይሄዳሉ እና መስመር ይዘው እንዲሄዱ ለማድረግ ተቋማት ከተቋም ጋር፣ ትልልቆች ከትልልቆች ጋር ቁጭ ብሎ መነጋገር ችግሩን ይፈታል ብዬ አምናለሁ። ፍቅራችሁ ያለ ግብዝነት ይሁን፣ ያለ ማስመሰል ይሁን የሰው ልጅ ቢዋደድ ነው ጥሩ ነጭ ከጥቁር ጋር ጥቁር ከነጭ ጋር ቢዋደድ ነው ጥሩ እስላም ከክርስቲያን ጋር ክርስቲያን ከእስላም ጋር ቢዋደድ ነው ጥሩ ከበጎ ነገር ጋር ተባበሩ ስለዚህ እርስ በርሳችሁ በአንድ ሀሳብ ተስማሙ በረመዳንና በአብይ ጾም ወቅቶች ቤተሰብና ጎረቤቶች ከምንጊዜውን በላይ የሚጠያየቁበት ለተቸገሩ ዜጎች ድጋፍ የሚደረግበት በመሆኑ ከሌላው ጊዜ ለየት ያደርገዋል